መሰረቶቿ በተቀደሱ ተራሮች ናቸው። መዝሙር 88 ከቁጥር 1። ልደታ ለማርያም ውድ የሳሬም ቲዩብ መርሃ ግብር ተከታታዮች እንደምን ቆያችሁ? ሰላም፣ እግዚአብሔር ከሁላችን ጋር ይሁን እያልን በዛሬው ቆይታችን ስለእመቤታችን ጽንሰትና ልደት በሰፊው እንቃኛለን። አብራችሁን ስቆዩ፣ ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ሰናይ ቆይታ። ቀደምት የቤተ ክርስቲያን ሊቃውንት እንደጻፉት በእናቷ በሐና በኩል ያሉ የእመቤታችን ቅድመ አያቶች ጴጥርቃና ቴክታ ሲባሉ፣ ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቦናቸው በአምላካቸው የሚተማመኑ ነበሩ። እነርሱም በጊዜው የቀራቸው የማይባሉ ባለጠጎች ነበሩ። ከእለታት ባንዳቸው ጴጥርቃ ወደ ቤተ መዛግብቱ ገብቶ የሀብቱን ብዛት አይቶ ሚስቱ ቴክታን እንዲህ አላት። የሰበሰብነው ገንዘብ እንኳን ለእኛ ለልጅ ልጅ ይተርፍ ነበር። አንቺም እኔም መካኖች ነንና የሚወርሰን ልጅ የለንም በማለት ተናገራት። እርሷም እንዲህ ማለቱ ወላድ የፈለገ መስሏት በሀዘን ሆና አምላክ እስራኤል ለእኔ ልጅ ባይሰጠኝ ከሌላ ይሰጥ ይሆናልና ሌላ አግብተህ ውለድ አለችው። እርሱም ይሄን ስ እንደማላደርገው በልቤን እንደማላስበው የእስራኤል አምላክ ያውቃል በማለት ተናገራት። እርሷም ማዝና ሳለች ራእይ ታያለች። ነጭን ቦሳ ከማዕፀኗ ስትወጣ እንቦሳይቱም እንቦሳ እየወለደች እስከ ሰባት ስትደርስ ሰባተኛዋም ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አይታ በአድናቆት ለባሏ የእግዚአብሔር ስራው ድንቅ ነው። ትናንት ማታ በህልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ደግሞ ነጭ ጥዳ ስትወልድ እንደዚሁ እየኮነ እስከ ሰባተኛው ትለድ ሲደርሱ ሰባተኛዊቱም ጨረቃን ስትወልድ ጨረቃዋም ደግሞ ፀሐይን ስትወልዳየው በማለት አስረዳቸው። እርሱም በእጅጉ ተደንቆ ህልም ወደሚፈታ ሰው ዘንድ በመሄድ የሚስቱን ራይ ነገረው። ያም ህልም ፈቺ ሚስጥር ተገልጦለት ሰባት እንስት ጥጆች መውለዳችሁ ሰባት ሴት ልጆች ይወልዳሉ፣ ነጭ መሆናቸው ደግ ልጆች መሆናቸው ሲሆን፣ ሰባተኛይቱ ጨረቃ መውለዷ መወለዷ ከሰው የበለጠች ከመላእክትም የከበረች ናት። የፀሐይን ነገር ግን አልተገለጸልኝም በማለት ተረጎመለት። እርሱም ለሚስቱ ነገራት። እርሷም የእስራኤል አምላክ የሚያደርገውን እርሱ ያውቃል በማለት ፈጣሪዋን አመሰገነች። ከዚያም ፀንሳ ሴት ልጅ ወለደች። ስሟንም ሄመን አሏት። ሄመን ደርዴን ወለደች። ደርዴም ቶናን፣ ቶናም ሲካርን ወለደች። ሲካርም ሴትናን፣ ሴትናንም ሄርሜላን ወለደች። ሄርሜላም የተከበረችና የተመረጠች ዓለምን ሁሉ ለፈጠረው ጌታ አያት ለመሆን የበቃች አናን ወልዳለች። ሃና አካለ መጠን ስትደርስ ከቤተ ይሁዳ በት ለተወለደው ኢያቄም ለሚባል ደግ ሰው አጋቧት። አናና ኢያቄም እግዚአብሔርን የሚወዱ በህጉም የሚኖሩ ደጋጎችና አምላክ የመረጣቸው ሲሆኑ አና መካን በመሆኗ ምክንያት ሁለቱም ወደ ቤተ እግዚአብሔር እለት እለት በመሄድ ለአይናቸው ማረፊያ ለልባቸው ተስፋ የሚሆን ልጅ እንዲሰጣቸው ይለምኑ ነበር። ከጎረቤቷ በዝሙት የምትኖር አንዲት ሴት ነበረች። አና ዛሬ ቤተክርስቲያን ስም አለው ብዬ ነበር፣ ነገር ግን የምለብሰው ልብስ የለኝም አለቻት። እርሷም ልብስማ የኔ ካንዱ ለሶስት ልብስ አለልሽ አይደለምን? ያንን ለብሰሽ አትሄጂም አለቻት። አንቺ ልብስ የተሰበሰበው በአስ በደንስ በአስ በዝሙት ነው። እግዚአብሔር ንጹህ ባህሪ ነውእና ንጹህ ነገር ይወዳል። ይህን ለብሼ ብለም ነው ምን ይሰማኛል? አለቻት ሐና፣ እኔ በምን ምክንያት ልጅ ነሳት እያልኩ ሳዝንልሽ እኖር ነበር። ለካ እንደ ድንግያ አድርቆ ያስቀረሽ ይክፋትሽ ነው አለቻት። በዚህም አዝናለች። በሌላ ጊዜም ሐናና ኢያቄም መስዋዕት እናቀርባለን ብለው ከቤተ መቅደስ ሄዱ። ሊቀ ካህናቱ ሮቤል ይባል ነበር። እናንተማ ብዙ በተባዙ ብሎ ለአዳም የነገረውን ያስቀረባችሁ ርጉማን አይደላችሁም? ምን ቢጠላችሁ ነው እንጂ ቢወዳችሁማ ልጅ ይሰጣችሁ ነበር፣ መስዋዕታችሁን አልቀበልም ብሏቸው፣ በዚህም እያዘኑ ተመልሰዋል። ከእለታት በአንደኛው ሲያዝኑ ሲጸልዩ ብለው ርግብ ከልጇ ጋር ደስ ብሏት ስትጫወት አይታ እና አቤቱ ጌታዬ፣ ገዛን ለሌላት እንስሳ ልጅ የሰጠ አምላክ ምናው ለእኔስ ልጅ ነሳይም ብላ ምርር ብላ አለቀሰች። ወዲያው ሱባዬ ይገባሉ። እያቄ ወደ በረሃ ሄዶ ሲጸሊ፣ ሃና ደግሞ በቤቷ ዙሪያ ባለው የተክል ቦታ ሱባዬ ያዘች። በሱባያቸው ፍጻሜ ሁለቱም ራይ አይተው ተነጋግረዋል። ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ የተገለጸለትን ለሃና ነገራት። ይኸውም የራዩ ሚስጥር ወፍ የተባለው አካላዊ ክርስቶስ ሲሆን ነጭነቱ ንጻ ባሕሪው ነው። ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የእያቄን ባህሪ ባህሪ እንደሚያደርግ ሲያጠይቅ ሲሆን ሰባቱ ሰማያት የተባሉት የጌታችን ምልአቱ፣ ስፋቱ፣ ርቀቱ ልዕልናውእና ዕበዩ ናቸው። ሃናም ተገልጾላት ለባሏ ነጭ ርግብ መጣ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ሰተኛ አየሁ አለችው። ይህም የራእይ ምስጢር ርግብ የተባለች መቤታችን ቅድስት ድንግል ማርያም ስትሆን፣ ነጭነቷ፣ ንጽህናዋ፣ ቅድስናዋ ዘላለማዊ ድንግልናዋ ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ሞርዳ ወደ ጆሮዬ ገብታ በማፃን የተተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ ቅዱስ አምላክን የምትጸንሰውን ንጽህት ርግብ የተባለችውን መቤታችንን የምትወልድ መሆኗን ሲያጠይቅ ነው። ሐናና ኢያቄም ይህንን ራእይ ሐምሌ 30 ቀን ካዩ በኋላ ወንድ ልጅ ብንወልድ ወጥቶ ወርዶ ይርዳናንልም፣ ለቤተ ክርስቲያን አገልጋይ ይሆናል፣ ሴትም ብንወልድ ለቤተ ክርስቲያን መጋረጃ ፈትላ ትኑር ብለው ስዕለት ከተሳሉ በኋላ ራእይ አየን ብለው እለቱን አልተገናኙም። አዳምና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ የተናገረ አምላክ ለእኛ የሚገለጽልን ብለው እለቱን አልጋ ምንጣፍ ለይተው እስከ ሰባተኛው ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን ከሰው የበለጠች ተመላእክት ኩሉ የከበረች ልጅ ትወልዳላችሁ ብሎ መልአኩ ቅዱስ ገብርኤል ለሐና ነግሯት በፍቃድ እግዚአብሔር በብስራተ መላክ መቤታችን ነሐሴ 7 እሁድ ተጸንሳለች። በእናቷ ማህጸን ሳለች እግዚአብሔር መንፈስ ቅዱስ ጥንታ አብሶ ባመጣው መርገብ እንዳትያዝ ጠብቋታል። ስድስት ወር በኋላ የሀና ጽንሷ እየታወቀ ሲመጣ ጎረቤቶቿ መጸነሷን ይረዱ ዘንድ በአድናቆት ማህጸኗን ይዳስሱ ነበር። በተለይም አይኗ የታወረ የሀና ዘመዷ የአርሳባን ልጅ የምትሆን አንዲት ሴት የሀናን ማህፀን ዳሳ አይኗን ብትነካው በርቶላት፣ በታላቅ ደስታ ሆና አናው ሆይ ብፁዓን ይገባሻል ዓለም ከተፈጠረ ጀምሮ እንዳንቺ በማህፀኑ የእውራንን አይን የሚያበራ የለምና በማለት አመስግናታለች። ከዚህ በኋላ ዝናዋ በሀገር ሁሉ ተሰምቶ ህሙማን ሁሉ ማህፀኗን እየዳሰሱ ይፈወሱ ነበር። ጅጎ የሚደንቀው ደግሞ ሳሚናስ የሚባለው የጦሊቅ ልጅ

ከዚች ከሀና ማዕፀን የምትወለደው ሕፃን ሰማይና ምድርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማዋቸው። እኔንም ያስነሳችኝ እሷ ናት አላቸው። እነርሱም ይህንን በሰሙ ጊዜ እግዚአብሔርን ከማመስገን ይልቅ በቅናትና በክፋት ተመልሰው፣ ሀና በማዕፀኗ ባለ ጽንሷ ካዳነች በእኛ ላይ ልትሰለጥን አይደለምን? ሳትወልድ አስቀድመን ሐናና እያቄምን በድንጋይ ወግረን እንግደላቸው ብለው ተነሱባቸው። ያን ጊዜ ታላቁ መልአክ ቅዱስ ገብርኤል ለእያቄም ተገልጾለት አናን ሊባኖስ ወደሚባለው ተራራ እንዲወስዳት ነገረው። ጠቢቡ ሰለሞንም በመንፈስ ቅዱስ ተቃኝቶ እመቤታችን በሊባኖስ ተራራ እንደምትወለድ የተናገረው ትንቢት ይፈጸም ዘንድ ቅድስት ድንግል ማርያም በ5485 ዓ ም በሊባኖስ ተራራ ተወልዳለች። እመቤታችን ቅድስት ድንግል ማርያም እንደተወለደች የሐና ዘመዶችና ጎረቤቶች በሰሙ ጊዜ ፍጹም ደስ ብሏቸው ወደ ሊባኖስ ተራራ ተሰበሰቡ። ሕፃኗን ተመልክተው ፍጹም አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና ከያቄብና ከሚስቱ ከአና ጋር ደስ እያላቸው የእግዚአብሔርን ቸርነት የተናገሩ ሰባት ቀን ተቀመጡ። ያችን ብላቴና ስሟን ማርያም አሏዋት። የእመቤታችን የቅድስት ድንግል ማርያም አማላጅነትና እናትነት ከሁላችን ጋር ይሁን፣ ረዴት በረከቷ አይለየን።